አንቺ የኔ ነው ምን ያለሽ። የኔ ካልሆንሽ የማንም መሆን አትችልምሽ። ምን ልታደርግ ኖሃሚ፣ ፍቅረኛ የነበረሽ ምን አንብለል ተናገር። ሂድና ለሁሉም ተናገር። የዛን ያቺ እርጋጥ ከአንተ እንዳረገዘሽ ለሁሉም እናገራለን እንዲሁም ከነዋሚን ጋር ፍቅር ጀምረናል። አንተ መቼም ከዛሽ ከፍታታ ጋር ፍቅር አትጀምርቀስ። አይ በደንብ አትናደጂ፣ አንድ ላይ እንድትበሳጪ ልጀምርልሽ። በቅርቡ ከነዋሚን ጋር ልንጋባ። በዚህ ወሬ አምራን ሽወጭ። ማናት አምራን? አማራን፣ እስኪ አምራን ማለት እኮ ተራና ከሃዲስ እጥናት ያመናትን የምትክድ የሰው ልብ የምትሰብ ተራ ሴት ናት፣ ገንዘብ የምትወድ ብቻ። እንግዲህ የቻልኩትን እያደረግኩኝ ነው። እባክሽ እባክሽ ካጠገብ እንዳትለይ። ናሁም የዋህ ስለሆነ በቀላሉ እንዳይጎዳ ሰጋል። የጠረጠረው ነገር ምንም የሆነው ከናሁን ፍቅር ይዞ ቆይ። አፏን አውጥታ ለአባቷ አፈቀርኩት ነው ያለችው እኔ ጋር እንዳሰባለ። እንዲሁም እነዛ ጢባራም እናትና አባቱ ከሰራተኛ ጋር ማደሩን ሲሰሙ ምን ሊሉ እንደሚችሉ መስማት ፈልጋለሁ። በጣም ጥሩ። ቅድሚያ የመጣ ሞት ይመጣታል እንጂ መቼም ያቺገረል ይሄን ምራት ሆነ አለቤት አትገባም ነው ፍላጎት አሳይ እንጂ እሱ እንዴት እንደሚዋሳ ይችላል። የኑሐሚን እህት ነው ምን ማለት? የእንጀራ እህቴ ናት። ይናት ኑሐሚን ይባላል። በፍቅር ለመጣብኝ ፍቅር ነው፣ በጸብ ለመጣ ግን ለማንም ማልመለስ አራስ ነብር ነኝ። እሺ። ለነገሩ እየዞሩ የሰው ባል መቀማት ለማክሽ ነው ማታሸንፍ ጦርነት ውስጥ ገብተሽ ባትደክሚ ጥሩ ነው። ማን ሊያሸንፍ እንደሆነ ታዲያ? ፉከራው ምንድን ነው? አሁንም ከዛች ጋር አብሬ እንደሆን እያደረከኝ አይደለም አይደል? እኔ እኮ ቀርበህ እንድታያት ብቻ ነው። ግን በቃ በመጠኑ ቢሆን እሷም ሆኖ አባቷ ውሸታሞች ናቸው። ምን? አንቺ እዚህ እናሽ ይህን አይደል እዚህ ደረስ የመጣፍ ኑሐሚን ለመጉዳት አንድ ነገር አስቢና፣ ይህዞር በድብልናት እርስዎን በአጋጣሚ መጣችሁ ብላ ያስባሉ። በእርግጥ እኔ የተነገረኝ ነውማምነ እንግዲያውስ የተነገረው ነገር ውሸት ነው። ምን እኔና አባዬን ለመጉዳት ወይዘሮ ዝናሽ ሆን ብላ ነው ያመጣቻት። ምን እያልሽ ነው ኑሐሚን? እራሴን ማን ብዬሽ ላስተዋቅሽ? የናሆን ምጮኛ ወይስ የኑሐሚን ቀንደኛ ጠላት? በስተ መጨረሻም የኤደን ሀሳብ ተሳክቶላት እነ ሌይኩን ቤት ሰራተኛ ሆና ገብታለች ማለት ነው። እንዴት እንደሆነ ባይታወቅም ግን እሷ ዝናሽን ተከታትላ ለዝናሽ ያለውን ነገር ከነገረቻት በኋላ ነው። ዝናሽ ደግሞ መጀመሪያውንም ኑሐሚንና ተሰማን ስለምትጠላቸው ከዛ ቤት እነሱን ማስወጣት ስለምትፈልግ፣ ኤደን ደግሞ እዚህ ጋር የነገረቻት ታሪክ ለእቅዶቿ መሳካት ዋና ድርሻውን ስለሚጫወቱ ኤደንን ወደ ቤት እንደ ሰራተኛ ይዛ መታለች ማለት ነው። መጀመሪያውንም ሌይኩን ለደላላ ደዊይና ሰራተኛ አምጪ ሲላት ያኔ አልቀበለውም ብላ ነበር። እዛ ጋር ኑሐሚን ስላለች የሌላ ሰው ብትሆን ራሱ እኮ ማንም ሰው ቁጭ አድርጎ አይቀበላትም። እዚህ እስካለች ድረስ እንደ ሰራተኛ ታገልግል በሚለው ለኢኮንን ሰራተኛ እና መጣም ስትለው ነበር። ግን ደግሞ እዚህ ጋ ኤደን መታ ስለ ኑሐሚ ታሪክና ስለተሰማ ያለውን ነገር ለነሱ ጠላቶቿ እንደሆነች ስትነግራቸው ይሄ ነገር ደግሞ ለዝናሽ ጥሩ አጋጣሚ ሆነላትና ኤደንን ወስዳ ልብስ ገዝታላት እንደ ሰራተኛ ቤት ይዛ መታለች ማለት ነው። ይሄ ነገር ደግሞ ኑሐሚንን በጣም አስደንግጧታል። ኑሐሚን ያው ከመጀመሪያውኑም የኤደንን ሀሳብ ስለምታውቅ እናም ደግሞ እዛ ቤት የመጣችሁ ለተንኮል ነው እኔና አባዬ ልትጎዳን የመጣችሁ ብላ ከአንዳንዴ ስላወቀች ነው ወደ ኪችን ገብታ ለምን እንደመጣሽ አውቄብሻለሁ አርፈሽ ብትቀመጪ ይሻልሻል ያለቻት ማለት ነው። ኤደን ደግሞ ያው ከመጀመሪያውኑም ኑሐሚን ላይ እንደምትቀና ግልጽ ነው። እናቷ ኑሐሚን አንድ ሀብታም ለይኮን የሚባል ሀብታም ጋ ነው ከአባቷ ጋር የምትኖረው የሚለውን ነገር ስትሰማ ቤታቸው ድረስ ሄዳ እሷ የምትኖርበትን ቤት አይታ ያቺ ልጅ እዚህ ነው የምትኖረው አይደል ብላ ነው። ያኔ እዛ ቤት ገባለሁ እንደምንም ብዬ እዛ ቤት መግባት አለብኝ ብላ አዲስ እቅድ አውጥታ ከዝናሽ ጋር ዙሪያ የተገናኘችና በስተመጨረሻ ሀሳቧ የተሳካላት ማለት ነው። አሁን ደግሞ እንዳየነው ነው መጨረሻ ላይ ከአምራን ጋር ተገናኝታለች። አምራን ና ኤርሚያስም ሲያወሩ የነበረው እዛ ቤት አንድ ሰራተኛ እናመጣለን፣ እናም ደግሞ ናሆምና ና ያቺ ሰራተኛ አንድ ላይ እንዲተኙ አድርገን ኑሐሚን ለናሆም ያላት አመለካከት እንዲቀየር እናደርጋለን ብሎ እነሱ እቅድ እያቀዱ ባለበት ሰአት ነው። በዚህ መሀል ኤደን እዛ ቤት ሰራተኛ ሆና የገባችውና ኤርሚያስ መጀመሪያ ላይ እንደውም የጠረጠረው አምራን ቀድማኛለች፣ አውቃ ነው እቺ የኑሐሚን ዋና ቀንደኛ ጠላት እንደሆነች እያ ያወቀች እዚህ ቤት ያመጣቻት በሚለው ነበር ሄዶ አምራንን ተናዶባት ሲጠይቃት የነበረው። አምራን ደግሞ ስለዚህ ጉዳይ ምንም እምታውቀው ነገር የለም። ለሷም ደግሞ ይሄ በጣም ጥሩ ነገር ነው ይሆንላት እዛ ቤት የኑሐሚን ዋነኛ ቀንደኛ ጠላት የሚባል ሰው መግባቱ ለሷም እቅዷ እንዲሳካላት ዋናውን ድርሻ ስለሚጫወት፣ አሁን ላይ ኤደን ወደ ሱቅ ተልካ ስትወጣ ጠብቃ ልታናግራት ነው ማለት ነው። ያው ልታናግራት የምትችለው አዳዲስ እቅዶችን ነው። ኑሐሚንን መበቀል ስለምትፈልግና እዛ ጋር ደግሞ ከናሆም ጋር እንዲጣሉ ከናሆም ጋር እንዳይቀራረቡ የሆነ እቅድ ማውጣታቸው አይቀርም ኤደንም እዚህ ጋር ኑሐሚንን ስለምትጠላት ከዛ ቤት እሷን ማስወጣት ስለምትፈልግ በእርግጥ የአምራንን ሀሳብ እንደምትቀበላት ግልጽ ነው ማለት ነው። ነገሩን ደግሞ በዚህ ልክ እንዲባባስ ሲያደረገው እና ኑሐሚንን በጠላቶቿ እንድትከበብ ያደረጋት እሷ። ባለፈው አባቷን ቁጭ አድርጋ ናሆምን አፍቅሬዋለሁ ከናሆም ፍቅር ያዘኝ የምትለው ነገር ኤርሚያስም ሰምቶ ነበር። እና ያ ነገር ደግሞ የእሷ ጠላቶችን በጣም አበሳጭቶታል። ኤርሚያስም በጣም ተናዶባት ነበር ሄዶ ኑሐሚንን እንዴ ነው እንደዚህ የምትሆን? እኔ እኮ መጥቼ እዚህ የማይገባኝ ቦታ ቁጭ ያልኩት ለአንቺ ብዬ ነው ብሎ እዛ ቤት ራሱ ለሷ ብሎ እንደገባና የማይመጥነውን ቦታ መጥቶ እዛ ጋ የሰው ሹፌሩ ነው እያገለገለ ያለው የእሷን ይቅርታ ፈልጎ እንደሆነ እዛ ጋ ነግሯታል። ግን ኑሐሚን አሁንም ደጋግማ ለሱ የምትነግረው የእኔና የአንተ ጉዳይ እያበቃለት ነው፣ እኔ አንድ ሄጅ ያለው መቼም ወደኋላ አልመለስም፣ ተስፋ ቁረጥ እያለች ነው። ኤርሚያስ ግን አሁንም ተስፋ እንደማይቆርጥ እየነገራት ነው። ለዛም ነው አሁን እዚህ ጋ ከአምራን ጋር አዲስ እቅድ እያወጡ ያሉት ማለት ነው። ኑሐሚን እኮ በእኔ ላይ የተናደደችውና እኔ ለተስፋ የቆረጠችው ከሌላ ሴት ጋር ስላየች ነው። አሁን ደግሞ ናሆምን ደግሞ ከሰራተኛ ጋር እንዲተ እኛ አድርገን ያን ነገር እንድታይ ካደረግ ነው ለናሆም ያላት ነገር ይቆርጥላታል። እሱ ላይ ተስፋ ትቆርጣለች። ያኔ ደግሞ አብሮ አይሆኑም የሚለውን ነው አሁን ከአምራን ጋር አዲስ እቅድ እያወጡ ያሉ ማለት ነው። ይሄ ነገር ደግሞ የሚሳካላቸው አይመስልም። ለምን ያው አምራን መጨረሻ ላይ ኤደን መንገድ ላይ አግኝታት ልታወራ የፈለገችው ምናልባት ይሄንን እቅድ ልትነግራት ይሆናል። ከናሆም ጋር እንደዚህ ብታደርጊ ይሄን ያክል ገንዘብ እንከፍልሻለን ቢሏትና ኤደን ራሱ ያንን ሀሳብ ብትቀበላቸውና እሺ ያደርጓሉ ብትል እዛ ጋ ናሆም ደግሞ በቀላሉ አይሸወድላቸውም። ኤደንን እንዳየት ነበር እና ምን ትመስላለች ብሎ እንደደበረችው ሲያወራ የነበረው ማለት ነው። ለይኩን ዛሬ ላይም ናሆምን ጠይቆት ነበር። ያው እሱ ከፍቅረኛው ጋር ከተለያየ በኋላ ስለ ኑሐሚን ምን ታስባለ ያቺን ልጅ ለምን ቀርበህ አታያትም ብሎ ሲነግረው ናሆም ያው ከኑሐሚን ጋር እየተቀራረቡ ያወራሉ። ግን ደሞ ባለፈው የሰማው ነገር ትንሽ አበሳጭቶታል። ኤ ኤደንበር ላይ ጠብቃው ኑሐሚን እህቴ ነች ከአባቷ ጋር እንደዚህ አደረጉም ብላ እዛ ጋር እነሱ ያላደረጉትን ታሪክ ፈጥራ ከነገረችው በኋላ እዚህ ጋር ደሞ ናሆም የመሰለው አባቷና ኑሐሚን የሆነ ነገር የዋሹ መስሎታል ማለት ነው ያ ነገር ትንሽ አበሳጭቶታል። ለዛም ነው ዛሬ ለአባቱ በከፊልም ቢሆን ኑሐሚንም አባቷም ውሸታሞች ናቸው እሷ ልጅ አቶንም ብሎ አሁንም ድረስ ከኑሐሚን ጋር መሆን እንደማይፈልግ ለአባቱ የነገረው ማለት ነው። አባቱ አሁንም ኑሐሚንን ለልጁ በጣም ወዷታል። ልጁ እሷን እንዲያገባና ድርጅቱን እንዲያስተዳድር ይፈልጋል። ዛሬ እንደውም ዝናሽ ወደ ቢሮ መጣ። በቃ አሁን ድርጅቱን ለምን ለልጁ ያትሰጥም ልጁ ያስተዳድር ስትለው እሱ እዛ ጋር የሚፈልገው መጀመሪያ ትዳሪ መስርት መጀመሪያ ያግባ ከዛም በኋላ ሲረጋጋ ነው ድርጅቱን ማምራት የሚችለው ብሎ ለዝናሽ ራሱ አሁንም ኑሐሚን እንዲያገባት እንደሚፈልግ ሲነግራት ዝናች ደግሞ መጀመሪያ ነው፣ ኑሐሚን ለልጄ አትመጥንም፣ ልጄ ከገረድ ወይም ከሰራተኛ ጋር ትዳር እንዲመሰርት አልፈልግም፣ እሷ ለቤታችን ምራት ለመሆን አትመጥንም ብላ ያንን ነገር ስትለው ነበር። ግን ሌኩን ደግሞ አንቺ መታስዩ፣ ሀሳብ መቼም አይሆንም፣ እኔ አሁን ማወቅ የምፈልገው የናሆምን ሀሳብ ብቻ ነው። ኑሐሚን ደግሞ ደሞ እዛ ጋር ለአባቷ ስታወራ የነበረው ናሆምን እንዳፈቀረችው እንደወደደችው ነግረዋለች። የእሷን ሀሳብ ተረድተናል፣ አሁን ደግሞ የናሆም ነው የሚቀረው ብሎ ነግረዋት ነበር። ለዛም ነው ናሆምን ወደ ቢሮ ጠርቶት አሁን ደሞ ስለ ኑሃሚ ታስባለሁ ብሎ የነገረው ማለት ነው። እሱ ደግሞ እዚህ ጋር ኤደን በር ላይ አግኝታው የውሸት የነገረችው ታሪክ ደግሞ ትንሽ ለኑሐሚን ያለው አመለካከትን ቀይሮታል። ዋሽታኛለች፣ አታላኛለች፣ እህትና እናት የለኝም ብላኛለች፣ ግን ደግሞ እህትና እናት ነበራት ብሎ ነው እሱ አሁን ላይ እያሰበ ያለው። ሌላው ደግሞ ኤደን ዛሬ ቤት እንደመጣች ራሱ ለለይኩን ራሱ ኑሐሚንና ተሰማን ክፉ ሰው አድርጋ የውሸት ዜና እየነገረችው ነው ማለት ነው። መጀመሪያ ላይም ተሰማ ለለይኩን ነግሮ ነበር። እነሱ ምን እንዳደረጉና ምን እንደበደሉ ነግሮ ነበር። ግን ደግሞ እዚህ ጋር ኤደን ራሷን ንጹህ ሰው አድርጋ እርሷና እናቷ ምንም ነገር እንዳላጠፉ እዚህ ጋር ደግሞ ኑሐሚን እና ተሰማ እነሱን በድሎ ጎዳና እንዲወጡና ለጎዳና እንደዳረጓቸው አድርጋ ነው እዛ ጋር የውሸት ዜና ለእሱ እየነገረችው የነበረው ማለት ነው። ለይኩን ደግሞ ያው ከዚህ በፊት ተሰማ የነገረውን ታሪክ ራሱ ቢያቅ እዚህ ጋር ደግሞ ትንሽ እሱ አሁን ላይ ያልተቀበለው ነገር ምንም ቢሆን እኮ አባትሽም እነሱን በድሏቸው ነበር ብሎ ለኑሐሚን ነግሯታል ማለት ነው። ለይኩን አሁን እዚህ ጋር እንደ በደል የቆጠረው ለእነሱ ሳይነግር፣ እነሱን ሳያማክር ቤቱን ለአራጣ ሲይዞ ብር መበደሩና ያንን ብር ደግሞ መክሰሩን ነው። እንዴት ቤተሰቡን አይማክርም፣ እሱ በፈጠረው ስህተት ነው እነሱ ዛሬ ከቤታቸው ወጥቶ ለጎዳና እየተዳረጉት በሚለው ነው። ዛሬ ለይኩን ለኑሐሚን አባታቸውም እኮ እነሱን በድሏቸዋል፣ እነሱን ጎርቷቸዋል ያለው ማለት ነው። ግን ደግሞ እንደዛ ቢሆንም እነሱ ኤደንና ገነት እዛ ጋ ኑሐሚንና ተሰማን ከጎዱት ጋር አይነጻጸርም። ተሰማ ያደረገው ተሰማ ያው መልካም ነገር አስቦ ነው ቤቴን አስይዤ ብር ተበድሬ የሆነ ንግድ እጀምራለሁ እንደ በፊቱ ፊልድ እያልኩ ሩቅ አገር እየሄድኩኝ ከቤተሰቤ አርቅም እዚሁ ቤተሰቤ ጋር ሆኜ ስራ እየሰራው እነሱን አግዛለሁ የሚለውን ነገር አስቦ ነው ደግሞ እዛ ጋ የአራጣ አባዳሪ ተሰማን አታሎት የተበላሸ መድኃኒት በሰጠው ሴራ ነው። እዛ ጋ እሱ የከሰረው እንጂ ተሰማ ያሰበው ሀሳብ መልካም ነበር፣ ግን አልተሳካለትም። ደግሞም ጎዳና የወጡት አራቱም አንድ ላይ ነበር፣ ግን ኑሐሚን አንድ ላይ ቤት ተከራይተን እንኑር ስትላቸውና ያን ሀሳብ ስታቀርብላቸው እነሱ ለእነሱ ካላቸው ጥላቻ አንጻር ነው እኛ ከእናንተ ጋር መኖር አንፈልግም ብሎ ለብቻቸው ተገንጥሎ ሲኖሩ እጃቸው ላይ ያለው ብር አልቆ ዛሬ ደግሞ ለጎዳና የተደረጉት እነሱ፣ ግን ያንን ታሪክ ሊነግሩ አልፈለጉም። እዚህ ጋር ራሳቸው ብቻ እንደተበደሉና ኑሐሚንና ተሰማ ደግሞ በዳይ እንደሆኑና እነሱ ክፉ ሰው እንደሆኑ ዛሬ ላይ እየሳሉ ያሉት ማለት ነው። አሁን ላይ ለተሰማም ለኑሐሚንም የሚሻላቸው ያው ተሰማ አሁን ጤናው እየተመለሰ ነው፣ ሕክምናውን በትክክል እየተከታተለ ስለሆነ ጤናው ቀስ እያለም ቢሆን እየተመለሰ ነው። እናም እዛ ቤት ባይኖሩና ውጪ ላይ ቤት ተከራይቶ ለይኩን ቢያግዛቸው ይሻላል እንጂ እዚ ጋ እንደዚህ በጠላት ተከቦ እነሱ ለመጉዳት በሚፈልግ ሰው ተከቦ ደግሞ ለሁለቱም ከባድ ስለሚሆንባቸው ውጪ ላይ ቤት ተከራይቶ ለይኩን እንደዛ ቢያግዛቸው ይሻላል እንጂ ሌላ ነገርም ሊያደርጓቸው ይችላል። እዚ ጋ አሁን አምራ መታለች። ለኤደን እንደዚህ አድርጊ ብላ የሆነ ነገር ከነገረቻት ኤደን ደሞ ሁለቱንም ስለምትጠላቸው ምንም ነገር ልታደርግ ትችላለች። ለዛ ለዛ ደሞ ውጪ ላይ ቤት ተከራይቶ ለይኩን በገንዘብም ቢሆን በሌላ ነገርም ቢሆን እነሱን ቢያግዛቸው ይሻላል ማለት ነው። ተሰማ በፊትም ሲያወራ ነበር። አሁን ጤና እየተመለሰ ነው። ሰዎቹ ከለቅሶ እንደተመለሱ እዚህ ቤት መኖር አልፈልግም ብሎ ለኑሐሚን ነግሯት ነበር። ግን ኑሐሚን እያሰበች ነበረው። አሁን ላይ ናሆምን ሰው ያስፈልገዋል ከጎኑ መሆን አለብኝ፣ እናም እሱን አፍቅሬዋለሁ ከሱ መራቅ አልፈልግም ብላ ያንን ሀሳብ ነግራ ነው ተሰማ ከመጀመሪያው ነው እዛ ቤት መቆየት አይፈልግም። ግን ደግሞ የሚሻላቸው አሁን ላይ ሁለቱም ከዛ ቤት ወጥቶ ሌላ ቦታ ተከራይቶ ቢቀመጡ ነው ማለት ነው።